ምን አለችኝ ትላላችሁ? እኔ ማን ነኝ ብሎኝ ሶስ ሲጋ ሲመጡ

ነው ዩቱብ የሚሰራው ማንም ሰው ዩቱብ ሲሰራ አስተያየት እንዲሰጥ፣ ይሄ ነገር ትክክል ካልሆነ ትክክል አይደለም እንግዲህ ነው አስተያየት እንዲሰጣቸው ነው። ነገሩን ሁሉ ላይ ይዞ የሚመጡት ማለት ነው። አለበዛ በውስጥ መፍታት ይችላሉ። ግን ደግሞ ከመጡ አይቀር ደግሞ ይሄም ሰው አስተያየት መስጠት ግድ ነው። ትጀመር እችን ልጅ እያለች ስራም ማውረድ የለም ማክበር አለባቸው። ክላስ እችን ልጅ ሰው አይፈልጋትም፣ ፈልጋችሁታል። እችን ልጅ ማንም አይፈልጋትም እየተናገሩ ነው።

አሁን ለምሳሌ አንቺ ጓደኛ አይነሽ ለኔ ማለት ነው። ግን ደግሞ ይሄን ነገር ብራንክ አረጋችሁኝ ከባሌ ጋር ግን መታረቅም ካለብን ሁለቱ ነው። እሷ ልጅ መቼም ልታስታርቅ አችልም። እቺ ልጅ አታስታርቅም። ብሩኬ እችን ልጅ መራቅ አለበት ከላስ እችን ልጅ ራቃት እየተባለ ነው። ሴትዮ ማምጣት የለባት እጆን ይዘው እያመጣ አደለ እንዲ እንዲ ሰራሽ ሄድ ወይ ብላ ትጠይቃለች እንዴ አሁን ለምሳሌ ኔ አንቺ ሰላም ጠፋ ተጠፋሽ አይደል ልንገርሽ ነገ እዟት ከመጣ እርቅ አይፈጠርም፣ ግን በፍጼ ቤት ማንክርንቸ ከመጡ ይታረቃሉ ይታረቃሉ። እኔ ዛሬም እንደዛ ነበር የጠበኩት። ወላ ያመጣት ልቤ አላሰብኩም፣ ለምን እንዳታመጣ እያሉ ስለነበር ያመጣ ልቤ አልጠበኩም ነበር፣ ግን መጣች። አንደኛ አላመኑኝም እንደማለት ነው ያመጣት ብሩት ይመስለኛል፣ ማለት ነው እኔን አላመኑኝም። ያ እንዲያሳምን ነው እሷን ይዞ የመጣ፣ ግን ደግሞ ልታሳምን ይቅርና፣ ሌላ ነገር ነው እየከተተች ያለችው ቦታ ይህም ማወቅ አለበት ብሎ መንቃት አለበት። ከምሬ ነው። እንኳን እንድታሳምነው ነው ይቅርና ሌላ ነገር ነው እየተናገረች ያለችው። ግን ለምሳሌ አሁን አንቺ አጥፈተሽ እኔን ይቅርታ ከጠየቅሽኝ ይቅርታ አላረግልሽም ካልኩ መብቴ ነው። ካላስ መሄድ አለብሽ። ለምን እንደዚህ እንደዚህ፣ ህን ያህል መጠበቅ አልነበረባትም። ይቅርታ ጠየቀች፣ እምቢ ካለች አትታት ነበር የምትሄደው። ለምሳ ሌላ አለም ላይ ነው። እንደዚህ ነበር ማለት በጣም ይቅርታ ነገር ማለት ነው።

እሱማ ይሄን ቃለን እኮ ፕራንክ እኮ እንደምታረ ፕራንክ እንደምታረገው አሁን ነገር ምን አንድ አንድ ሁኔታ ነው። በላይም ነው እንኳን አንድ መጀመር እኮ አንቺ ቡቡ የሆነ ነገር ልንገርሽማ ማለት ነው። ስሚኝ አሁን ዛሬ ሀይሚዬ እሷን ይቅርታ ብላ አልፋለች። ይህቺ ልጅ ነገን ደግማ ትመጣለች። በእነሱ ይሁን አያስፈልግም። ታውቂያለሽ አያስፈልግም፣ አልመጣ አያስፈልግም አልኳቸው። ስሚ አንድ ነገር ብሩኬ፣ ወንድማችን መንቀት አለበት ከላስ ይህች ሴትዮ

አልመጣም አለቻት። እኔም እሱን ነው የምፈልገው ብላታለች እኮ ምን ስራት ትይዛለን። ሲጀመር አነጋገርሁ ሄዱና የላ የጣጀመራ ሲጀመር ደግሞ ባለቤቴ ላይ

ሰላም፣ ሰላም የኔ ወድ፣ ሰላም፣ ሰላም፣ ቆሸል አርግላችሁ። ሰላም፣ ሰላም አለ፣ ሰላም አለ። አንድ የወንድ ተራፊ ወይ አሁን እንትና ያለችው ምን ነበረ? ታይሜ ምንድን ነው ያለችው? አትዘላዘይን አለች። አትዘላ ዘላዘይን፣ ልክ ናት። እግሯ እጇን ሰብስባ ትቀመጥ። ሀያ አምስት ወንድ ጋር ጠጋ ጠጋ አትበል፣ አርፌሽ ተቀመች ነው ያለችው። ምን ማድረገው ራሴ አውቃለሁ

እናንተ የምን ፍቅረኛ ነው? በዚህ ሰዓት ፍቅረኛ አለ? አግብቶ ልጅ እርጉዝ ያለው ሰው እንኳን ሚስት አይደለም ያሉ ናቸው። ስድስት እሷን ታክላለች ምናምን እሷኑ በያት የምን አረጉ፣ ቤተሰብ በአርፎ በተቀመጡ በየቤታቸው እናቶች። አልጋ ቀልድ ነው እንደ አልጋ። የሴትነት ክብር አለ፣ የወንድነት ክብር አለ። አልጋ ላይ ማለት ነው። እንዲህ ማሳያሉአልጋጫውጫ አይደለችም ብላለች። የድሮ ሀይሚ አይደለችም አሳይሀለሁ አለች ልክናት ወይኔ ብትረጋጋ ጥሩ ነው። ሌላ ምንድን ነው የምትፈርደው? ማዘብ አልጋ ላይ ስለወጠች ፍርዱ ስለበጠበጠች ፍርዱ ሀይሚ ነው በሩኬን ስለበጠበጠች ነው ፍርዱ። ወይ ስሙ እዚህ ጋር ሀምሳ ሰዎች አላችሁ ሀምሳ ሶስት ሰዎች እንደው ሄዱባት። ማን ስሟ ይህቺ ልጅ አሁን እንደውም ከአልጋ ጋር ሰውሬ እኔ እሷን ለቃታለሁ ደና ይህንን ደግሞ አሁን ሁሉ የተቀመጠውን ሰውራችሁ ሄዳችሁ ቲክቶክ ላይ ገልብጣችሁ ላሁ የሶስት መላጣ እግዚአብሔር ቲክታክ ላይ ቪዲዮ ሰርታለች። አሁን አፕሊኬሽን ላይ ውስጥ ገብታ

ጀምር እናቷ እናቷ ቆንጥታ ብታሳድግ እንደዚህ ያትሆነ። አባቷ ቆንጥጦ ያሳደገ እንደዚህ ነው። አባቱና እናቱ የተቆጣጣሉ እንትን ተመቶ ያደገ ሴት ክብሮን ትጠብቃለች በየትም ቦታ ትሄድ፣ ስራ ቦታ ትሄድ፣ ስደት ቦታ ትሄድ፣ የራስን ትጠብቃለች። ግን በልብጣ የምትሰጠው ሴት ግን ጓደኛዬ ነው አለቻት። አባት የጥፋና የውሻ ልጅ

ለች እይ እናንተ፣ በዚህ ሰዓት እኮ ላይክ ታገኛለች ኮሜንት ብር ይወጣለች እኮ ልጆቹ ገብቶ ልትሰድብ ብር ትወጣለች አላችሁ ጀምር። እናንተም ማሰብ አለባችሁት ማለት ነው። ምን ታወጣለች ላይክ ነው። አሁን ልጆቹ ገብቶ ስትሰድብ

ቆይ ምን ልበላችሁ መሰላችሁ? በስነስርዓት እኔ ልልጅ በስነስርዓት ተነጋግረን በስነስርዓት ከልጆ መዘዘቁ ምናምን አይደለም። በእውነት ነው የምላችሁ። እንደ ስርዓት እኛ እንደ እሷ መውረድ የለብንም። ሳንወርድ ከልጆቹ ህይወት ውጪ በምታምን እውነት ነው። እኔ ይህ ነው። ትናንትናም እያልኳት ያለውእወጣሁ ሁንንትታክ ገብታ ቪ ነው አንቺ ሴት ይዋል ወይ አንቺ መጣለሽ እንዴ? አቱ ተውጣልን፣ በቃ አትህድ ወንድማችሁም ቢሆን አያምጣት። በቃ ይሄ ነው እኔ እንደው አይኗም አያት ነው ያስጠላኝ፣ ለፈጠራችሁ

ዳጊ ሂጂ ይባል ስሚ ትሄጂ። ትዝ ይልሻል አይደል? ከዚህ በፊትም ትታክ ላይ ማለት ነው የሰራችው። እንደዚህ ሳደርግ ጊዜ ሰው ሁሉ ተቃጠለ። አሁን ደግሞ ውሃ ያለች ለቀቀች። እሰው ከተናግረው አለች ላይ ወይ ኮሜንት ላይ ስትሰደቡ ሰው እኔ ምንም አይመስልኝ አለች በእንግሊዝኛ

አስታራቂ ነው እኮ ፍጹሜ፣ ላስታርቅ ነው የሄደው። ገብቶሻል? ያው ስለዚህ እሷን በስነ ስርዓቱ መስበር፣ እንደ ሰው እንደ ሰው ከሆነች ሴት ልጅ ናት። እኔ ይሄን ነው የምንምናት። እኔ ትናንትናም ሰድቤያታለሁ። የስድብ ነው እርግማን ነው ያወረርኩባት። እኔ በእውነት ነው የምልሽ ረግሜያታለሁ እራሱን። በእውነት እኔ እኔ ደግሞ የቲም ነኝ በእውነት ነው የምልሽ ይደርስብሻል። እርግጠኛው እኔ እራሴን አምናለሁ።

እኔ አሁን የተቃጠልኩ ቲክታክ ቢገኝ እንጂ በ ተጥ አሁን ነው የተቃጠልኩ ጭራሽ።

አይቻልም መልሷን እኳ አይቻለሁ መልሱን እኳ አይቻለሁ ት ግን፣ እኛ እንደገና ወርደን መገኘት የለብንም፣ በልጠን መገኘት አለብን። በእውነት ነው የምላችሁ እኔ ዝቅ ብለን መሆን አለበት። እሳትን በእሳት ላይ አይደለም። ጭዲ እሳት አጠገብ ቀርቦ እንትን ይላል። ስተት ተሰስቷል፣ ተፈጸመ፣ ህላስ ይቅር። ስለዚህ አሁንም ከህይወታቸው ብቻ ትውጣ፣ አትሄድ። እኔ ዛሬ ይቅርታ ይቅርታ ማለት ተፈለገች እኮ እሷ ቪዲዮ ሰርታ አይምዬ ይቅርታ ማለት ትችላለች በስነ ስርዓት አይምዬ ቪዲዮ ሰርታ አይምዬ ይህን ነገር እንደዚህ እንደዚህ ተባብሬ ነው ይቅርታ ብትል ምን አለ? ምን አለበት? ይህን ብትል ነበር።

ፋብሪካውን ሲያልፍ ማለት ነው። ደግማም ሊሆን ትመጣለች። እናንተ ዛሬ እንተዋለን። እንደዛ ያለን ከዚህ በፊት ደግሞ ደግማ ለምን